ተመልሰናል አርማዎቻችን። ከኛ ጋር የቆያችሁ ስለሆነ እጅግ ነው የምናመሰግነው። ሌላኛውን ጉዳይ እንመልከት። ትናንትና እንግዲህ የወጣው የአመቱ የፕሪምየር ሊግ ድልድል በመጀመሪያው ሳምንት ማንቸስተር ዩናይትድን ከአርሰናል ጋር በኦልትራፎርድ አገናኝቷል። ይህንን ጉዳይ እንመልከት። በእርግጥ ከዚህ ጨዋታ ውጭ ሲቲ ከኒካስል ሚያደርጉትም ጨዋታ የሚጠበቅ ነው። ግን ያው ትልቁ ጨዋታና በእኛ ሀገርም ብዙ የሚጠበቀው ጨዋታ ይሄ ነው። ይህንን ጉዳይ እንመልከተው። አሁ ልክ ነው፣ ምንም ጥያቄ የለውም። ማለት እዚህ ሀገር ማንቸስተር ዩናይትድ ከአርሰናል ማለት ምን ማለት እንደሆነ ስለምናውቅ እና በአውሮፓ ካሉ ክለቦች ሁለቱ ብዙ ደጋፊዎች ያሏቸው ስለሆኑ ገና ፕሪምየር ሊግ ሊጀመር ሁለት ወር ገደማ ቢቀረውም መቼ ነው የሚያስብል አይደርስም እን የሚያስብል አይነት ሊሆን ይችላል። ምክንያቱም ብዙ ብዙ ኢንትረስት ያለበት ጨዋታ ነው ምንም ጥያቄ የለው። እና ለነገሩ በእንግሊዝ እግር ኳስ ካሌንደርም ከትልልቆቹ ጨዋታዎች መካከል አንደኛው ነው። ማንቸስተር ዩናይትድ ከአርሰናል አይ በፕሪምየር ሊግ ታሪክም ለአስር ዓመት እንደዚህ የሁለት ፈረሶች ሩጫ ሆኖ የቆየ ፉክክር አልነበረም። በዚህ ለዚህን ያህል የጊዜ ርዝመት ማለት ነው። ከዛ በኋላ ክሎብ ጓርዲዮላ፣ ሊቨርፑል ሲቲ ተፎካካሪዎች ነበሩ። ግን ያኛው ብዙ ሰበዞች የነበሩት ብዙ መልኮች የነበሩት ተፎካካሪነት ስለሆነ ማንቸስተር ዩናይትድ ከአርሰናል የድሮ አይነት የፉክክር ባህሪ የለውም። ሁለቱ ብቻ ለፕሪምየር ሊግ ዋንጫ የሚፎካከሩ አይደሉም። ሁለቱ አንደኛው 21 ዓመት አንደኛው 12 ዓመት የፕሪምየር ሊግ ዋንጫን ካሸነፉ ቆይተዋል። 2004 ና 2013 ነው ሁለቱ ቡድኖች ለመጨረሻ ጊዜ ፕሪሚየር ሊግ ያሸነፉት ባለፉት አመታት አርሰናል ልክ ነው የዋንጫ ተፎካካሪ ሆኗል ነገር ግን ሁለቱ ቡድኖች ለተመሳሳይ አላማ መጫወት ካቆሙ ቆይተዋል ለዋንጫ ለፕሪሚየር ሊግ ዋንጫ መፎካከር ካቆሙ ሁለቱ ብቻ ማለት ነው ረጅም ጊዜ ሆኖታል ግን ይሄ ፊክስቸር ጥያቄ ነው ትልቅ ጨዋታ ነው ግን ደግሞ ለሁለቱም አሰልጣኞች ለሁለቱም ቡድኖች በጣም ወሳኝ ሲዝን ስለ አርሰናል ብዙ ጊዜ እንዳነሳ ነው፣ ለእኔ የሚቀጥለው የውድድር ዘመን ትክክል ቢሆንም ባይሆንም ሚኬል አርቴታ በአርሰናል ያለው ሌጋሲ የሚወሰንበት አመት ነው። አሁን ከዚህ በኋላ ኤክስፔክቴሽኑ በጣም ከፍ ስላለ ሁለተኛ ሆኖ መጨረስ እና ለዋንጫ መፎካከር ኢቭን ቻምፒየንስ ሊግ ሴሚ ፋይናል ከ16 ዓመት በኋላ መድረስ ፕሮግረስ ነው ብሎ መቀበልን አስቸጋሪ እያደረገው ይመጣል። ከዚህ በኋላ ሰዎች አሁን ቪዚብል የሆነ ዋንጫ ማሸነፋችንን ማየት እንፈልጋለን። አሁን እየጨመረ የመጣ ኤክስፔክቴሽን አለ። ዲማንዱ ራሱ እኛ ክሬት ያደረግነው ኤክስፔክቴሽን ነው ይላል። እውነት ነው። ኦፍኮርስ ሁለተኛ ሆነች ስለምትጨርሽ ነው ዋንጫ ውስጥ ብሎ ሰው የሚጠይቀው። ስድስተኛ ሆነች ብትጨርሺ ለምን ቶፕ ፎር አልገባንም ነው የሚለው ባህራዊ ጥያቄ። እሱ ሶ ራሱ ባለፉት አመታት ቡድኑ በመጣበት ርቀት ምክንያት ያለ ኤክስፔክቴሽን አለ። ኤክስፔክቴሽኑ በአርሰናል ደጋፊዎችን በኩል አሁን ብዙ እንትን የምታየው ለዚህ ነው። አሁን ያቺ አንድ ተጨማሪ እርምጃ ነው የመሄድ። ጥሩ ተፎካካሪ ከመሆን ሎጂካል ዴስቲኔሽን የሚሆነው ዋንጫ። ሶስት ዓመት ሁለተኛ ኛ የሆነች ከጨረስ በቃ ሰዎች ጥያቄ መጠየቅ ይጀምራሉ። ባህርያዊ ነው። ስለዚህ ለአርቴታ የሚቀጥለው የውድድር ዘመን በጣም በጣም ወሳኝ ውድድር ዘመን በጣም ወሳኝ ውድድር ዘመን ነው። ምክንያቶች አሉት። ለምሳሌ ሁለት ሺ ሀያ ሁለት ሀያ ሶስት የውድድር ዘመን ሳይጠበቅ ነው ለዋንጫ የተፎካከሩት። ከዚ በፊት አምስተኛ ሆነው የጨረሰ ቡድን ነው። ድንገት ግን ማን ገመተው? ያለም ዋንጫ በተደረገበት ዓመት አርሰናል ለዋንጫ ይፈካከራል ብሎ የገመተ ሰው አልነበረ። ቶፕ ፎር መጨረስ እንኳን ፈተና ይሆንበታል የሚል ግምት ነበር። ድንገት ድንገት ለዋንጫ የሚፈካከር ቡድን ሆኖ አገኘ። ዋንጫ አላሸነፈም። የሳሊባ ጉዳት ይሁን የምን ብቻ መጨረሻ ላይ ዋንጫ ሳያሸንፍ ቀረ። 2023 24 የውድድር ዘመን ደግሞ ለእኔ ምንድ ነው በአንደኛው ትሬብል ያሸነፈ ቡድን ሲቲ ሂስቶሪካል፣ በየቀኑ ትሬብል አታሸንፊም ሂስቶሪካል ከሆነ ቡድን ጋር ነው የተፎካከረው። ሁለተኛው ከአራተኛ ተከታታይ ሲዝን ማንም በእንግሊዝ መቶ ሰላሳ ምናምን አመት የአሶሲሽን ፉትቦል አድርጎት ማያውቀውን ያደረገ ቡድን ከታሪካዊ ቡድኖች ጋር ነው የተፎካከረው። ግን ስቲል ሰዎች ዋንጫ እስካላሸነፍሽ ድረስ በቂ ነው ብለው አያምኑ እና ተገቢም ነው ደግሞ እሱ ኤክስፔክቴሽኑ ከፍ ያለ ስለሆነ እና የሚቀጥለው የውድድር ዘመን ለአርሰናል እና ለሚካኤል አርቴታ ፖል ሜርሰን እንደሚለው አርሰናል ቶፕቱ ውስጥ በዲሴምበር ካልተገኘ ይባረራል። ለእኔ የሚያስቂን ኮሜንት ነው። አይባረርም። አርሰናል ኖርማሊ በእንደ ትራዲሽን ብዙ አሰልጣኝ የሚያባረር አይደለም፣ ግን ኤክስፔክቴሽን ግን አለ፣ ምንም ጥያቄ የለውም። ከዚህ ስሜት ጋር ሆኖ ነው የመጀመሪያ ጨዋታ ኦልድ ትራፎርድ ላይ የሚያደርገው። ለሩበን አሞሪምም የአርቴታን ያህል ጊዜ አልወሰደም። ገና ጥቂት ወራት በኃላፊነት የቆየ አሰልጣኝ ነው። በውድድር ዘመኑ መሀል በጣም አስቸጋሪ በሆነ የማንቸስተር ዩናይትድ የታሪክ ምዕራፍ ውስጥ የተገኘ አሰልጣኝ ነው። ግን እሱ ኃላፊነቱን በተረከበበት ጊዜ ማንቸስተር ዩናይትድ እንዲያው ድራማዊ በሆነ መንገድ ባይሻሻል ይበስበታል የሚል ግምት ግን አልነበር። ማንቸስተር ዩናይትድ ሲያልቅ ብሶበት ነው የጨረሰው የውድድር ዘመኑ ሲጠናቀቅ። ሶ አሁን አንዳንድ ሰዎች የክለቡ አቋም ባይሆንም የክለቡ አቋም ባይሆንም እን እንዲህ አይነት ሲዝን ካሳለፈ አንድ አሰልጣኝ ሌላ እድል ሊሰጠው ይገባሉ የሚል ዲስከሽን እንደነበር እናውቃለን። ተገቢ ይሁን አይሁን ሌላ ክርክር ቢሆን፣ ግን ኮንቨርሴሽኑ ግን አለ አሰልጣኙ በተመለከተ አሁን ይሄ ጉዳይ የሚቀጥለውን የውድድር ዘመን ጥሩ ካልጀመረ፣ ኦኬ፣ ባለፈውም የውድድር ዘመን አዳብት የማድረግ ችግር አለበት፣ በጣም ሪጅድ ነው ምናምን የሚሉት ጥያቄዎች እንደገና ድምጽ ያገኛሉ ማለት። ጥሩ መጀመር አለበት የሚቀጥለውን የውድድር ዘመን በተመለከተ። እንደ አጋጣሚ የሆነ ሁለቱም አሰልጣኞች አርቴታም በተለያየ ሁኔታ ላይ ቢሆን አንደኛው ሁለተኛው ሆኖ ለምን ዋንጫ አልወሰደም ስለሚባል አሰልጣኝ ነው። አሁን አንደኛው አስራ አምስተኛውን ስለጨረሰ አሰልጣኝ ነው የምናወራው። ሰው የተለያየ ሁኔታ ውስጥ ያሉ ናቸው። በተለያየ የኃላፊነታቸው ምዕራፍ ላይ ያሉ ናቸው። አንደኛው አምስት አመት የቆየ ነው። አንደኛው ሰባት ወር ምናምን የቆየ አሰልጣኝ ነው። ሁለቱንም በተመሳሳይ አይን ማየት በትክክል ተገቢ አይሆንም። አንደኛው ቡድኑ ለመገንባት ብዙ ጊዜና ኢንቨስትመንት ነበረው። አንደኛው የሚፈልጋቸውን ተጫዋቾች ለማምጣት እድል አልነበረው። ሁለቱንም በአንድ መስፈሪያ መስፈር በጣም ትክክል አይሆንም። ግን ዞሮ ዞሮ ማንቸስተር ናይትድ ነው ይሄ እና ያለፈው የውድድር ዘመንን ከወራጅ ከወረዱት ቡድኖች በስተቀር ከማን ይቻላል? አስራአምስተኛ በጣም አይ፣ ማሰብም አልችልም። ማንቸስተር ዩናይትድ አስራአምስተኛ ሆኖ መጨረሱ የሚቀጥለው የውድድር ዘመን ጥሩ አለመጀመር፣ እነዚህን የመጀመሪያዎችን ከባባድ ጨዋታዎች አድርጎ ተሸንፎ ቢጀምር ቶን ሴተር ይባላል። የውድድር ዘመኑን በተመለከተ ገና በጊዜ ሰዎች አንዳንድ ድምዳሜ ላይ ሊደርሱ ይችላሉ። ጥሩ ለምሳሌ ከአርስናል ጋር በጣም ጥሩ ተጫዋቱ አርስናል ዶሚኔት አድርጎ አቻቤላ ቢሸነፍ ፕሮግረስ አየን ሊል ይችላል ሰው ግን፣ ፐርፎርማንሱም ሳይሻሻል በአርሰናል ከባላጋራዎቹ መካከል በአንዱ ተሸንፎ መጀመር ደግሞ ፕሬሸር ያመጣል። ለሁለቱም አሰልጣኞች አደገኛ፣ ለሁለቱም አሰልጣኞች አደገኛ። ጥሩ መጀመር ደግሞ እንዴት አስፈላጊ እንደሆነ የምታውቂው በተለይ በአርሰናል፣ ለዋንጫ ይፈካከራል ብለን የምንጠብቀው አርሰናልን ስለሆነ አሁን ለጊዜው ለዛ የደረሰ ቡድን የሚመስለው እሱ ስለሆነ ጥሩ መጀመር በጣም ወሳኝ እንደሆነ የምታውቂው በሊቨርፑል ነው። መርሃ ግብሮቹ ቀለል ያሉ ሆነው ሊሆን ይችላል። አንድ አንድ አጋዥ ነገር ነው እሱ። ግን ሊቨርፑል ኤርሊ ፔስ ሴተር የሆነው በዛ ነው፣ በጊዜ ነው የፕሪምየር ሊጉ መሪ። ሊቨርፑል መርቶ ነው የጨረሰው፣ መርቶ ጀምሮ፣ መርቶ ነው የጨረሰው። ለምን የመጀመሪያዎቹን ጨዋታዎች በደንብ ነው ዲል ያደረገው። ስለዚህ ገና ከሁለት ወር በኋላ የሚደረግ ከዛ በኋላ በሁለቱም ቡድኖች ውስጥ የምንጠብቃቸው ተጨማሪ ዝውውሮች አሉ። ቡድኖች አሁን ያሉት ቡድኖች እንደማይሆን እርግጠኛ ነኝ። ተጨማሪ ለውጦች ይኖራሉ። በማንቸስተር ዩናይትድን በአርሰናል ስብስብ ውስጥ ለውጦች ይኖራሉ። አርሰናል ሶስት አራት ተጫዋች ሊገዛ ይችላል። ዩናይትድ ሶስት አራት ተጫዋች ሊጨምር ይችላል። ሌላ መልክ ይኖራቸዋል ቡድኖቹ። በማንቸስተር ዩናይትድ በኩል ለሙ እንዲለቁ የምንጠብቀው ከአርሰናል በኩል ወይ ዚንቼንኮ ወይ ኪቪዮር የሆኑ ፔሪፌሪያል ተጫዋቾች ካልሆኑ በስተቀር ዋናው ቡድን ከሞላ ጎደል ያው ነው። በዩናይትድ በኩል የሚለቁ ብዙ ተጫዋቾች ይኖራሉ። በቡድን ውስጥ የጎላ ሚና ይኖራቸዋል ተብሎ ስለማይጠበቅ እና ለእኔ ይሄ ለሁለቱም አሰልጣኞች በተለያየ የማሰልጠን የጊዜ ምዕራፍ ላይ ያሉ ቢሆንም አርቴታ ረጅም ጊዜ ነው የቆየው፣ ይሄኛው አዲስ አሰልጣኝ ነው። ግን በዚህ በአጭር ጊዜ ውስጥ ደግሞ ብዙ ጥያቄዎች ይነሱ ነበር ሪግሬስ አደረገ። ከቴንሀግም በላይ ሪግሬስ አደረገ። የቴንሀግ ስምንተኛ ለማመን ጨው የሚል ነበር፣ ግን አስራአምስተኛ ሆኖ ደግሞ ቡድኑ ጨረሰ። ሶ ቶሎ ዴሊቨር ማድረግ አለበት፣ ተስፋ እንዳለ ቶሎ ማሳየት አለበት የኛው ማሰልጣኝ። ሶ በዚህ ምክንያት የመጀመሪያው ጨዋታ በሁለቱ ቡድኖች መካከል መደረጉ አይ ቲንክ ፕሬሽር ባለባቸው ሁለት አሰልጣኞች መካከል የሚደረግ የመጀመሪያ ጨዋታ ነው። ግን ጠቅላላ ፕሪምየር ሊጉን ለማየት ከሻምፒዮኑ ሊቨርፑል እንጀምርና ሊቨርፑል ባለፈው አመት ቀለል ባሉ ጨዋታዎች ሲጀምር ኤፕስዊችን የገጠመው ከዛ በኋላም ግን ቼልሲን እስኪያገኝ ድረስ ኦልሞስት አብዛኞቹ መርሃ ግብሮች ማኔጀብል የሆኑ ሊቨርፑል እንዲያሸነፋቸው ምንጠብቃቸው አይነት ብዙ መርሃ ግብሮች ነበሩ። አሁን ይሄኛው የውድድር ዘመን ሲጀምር በሊቨርፑል ጨዋታ ነው የሚጀምረው። አንፊልድ ላይ ከቦርን መዝ ጋር ይጫወታል። ከዚያ በኋላ ሁለት የመጀመሪያቸውን ስድስት ጨዋታዎች ሶስት ቢያንስ ከባባር ጨዋታዎች አሉበት። አንደኛው በሁለተኛው ሳምንት ወደ ኒውካስል ሜዳ ሄዶ የሚያደርገው ጨዋታ ነው። ያው ኒውካስል ቶፕ ፎር ውስጥ የጨረሰ ቡድን ነው። ባለፈውም የውድድር ዘመን ሊቨርፑልን ነጥብ አስጥሎታል። ሶስት ለሶስት ነበር ይሄ ጨዋታ የተጠናቀቀው። ከዚያ በኋላ አርስናልን ነው አንፊልድ ላይ የሚገጥሙት። አሁን በሁለቱም ጨዋታዎች ነጥብ ጥሏል ሊቨርፑል አምና። አርስናል ጋር ኦኬ፣ ዋንጫ ከወሰደ በኋላ ብዙም ትርጉም የሌለው ጨዋታ ነው ግን ሁለት እኩል ነበር ያለቀው። እነዚህ ሁለት ጨዋታዎች ከባባር ጨዋታዎች ናቸው። ከዛ ደግሞ በአምስተኛው ሳምንት በአዲሱ ኤቨርተን ስቴዲየም ከኤቨርተን ጋር ነው በአንፊልድ ከኤቨርተን ጋር ይጫወታል። ስለዚህ የመጀመሪያ የመርሲሳይድ ደርቢ ገና የውድድር ዘመኑ እንደተጀመረ አንድ ወር እንኳ አንድ ወር ገደማ እንደሆነው የሚደረግ ጨዋታ ነው። እነዚህ ሶስት ከማባር ጨዋታዎች አሉበት፣ ግን ከዛ ውጪ ቦርንመዝ፣ በርንሌይ እና ክሪስታል ፓላስን ይገጥማል። አሁን ሊቨርፑልን በተመለከተ ምንድ ነው እነሱ የሚሉት አንድ ነገር አለ። ቲም ቱ ቢት የሚሉት ነገር አለ። አሁን እኔ ግምት ስጥ ብትኝ አንደ ናቹራል የፕሪምየር ሊግ ሻምፒዮን ነው የወቅቱ የፕሪምየር ሊግ ሻምፒዮን የሚቀጥለው የውድድር ዘመን ሌላ ሻምፒዮን እስኪተካ ድረስ የፕሪምየር ሊግ ሻምፒዮን እያለን የምንጨርሰው ስለዚህ ሻምፒዮን ስለሆኑ ብቻ ያለ ኤክስፔክቴሽን አለ። ሁለተኛ ግን በጣም አግሬሲቭ ሆኖ ነው ወደ ዝውውር ገበያ የገባው። የብሪታንያን የዝውውር ሬከርድ ካሻሻለች፣ እስከ አለም የምን ጊዜም ውድ ዝውውሮች መካከል አንደኛውን ከፈጸምች፣ የቡንደስሊጋንም የፕሪምየር ሊግንም ሬከርድ ካሻሻል እና በዚህ ሰዓት በአለም እግር ኳስ ውስጥ ካሉ ወጣት ባለተሰጦች መካከል ከምርጦቹ የሚካተት ተጫዋች ካስፈረምሽ ኬርኬሽ ከመጣ መምጣቱ አይቀርም እና ፍሪምፖንግ ፈርሟል። ሌላ ተጫዋች የሚጨምሩ ይሆናል አላውቅም፣ አጥቂ። እንደገና ማማርዳሽቪሊ ቡድኑን የሚቀላቀለው በዚህኛው የውድድር ዘመን። ስለዚህ አሁን ሊቨርፑል ባለፈው የውድድር ዘመን ምንድን ነበር፣ ምን መጠበቅ እንዳለብን አናውቅም ነበር አይደለም። አዲስ አሰልጣኝ ናቸው ዝውውርም አላደረግም ምንም ዝውውር አላደረግም እና ምን መጠበቅም እንዳለብሽ አታውቂው። ለእኔ የሊቨርፑል ደጋፊዎች ባለፈው የውድድር ዘመን በቶፕ ፎር ሊቨርፑል ቢጨርስና? በሌሎች የካፕ ውድድሮች ላይ ብዙ ርቀት ቢሄድ ጥሩ ሲዝን ነው ብሎ የሚቀበሉት ይመስለኛል። ከክሎብ በኋላ ያለው ጊዜ በጣም ለመገመት አስቸጋሪና አስፈሪ ስለነበር አሁን ግን ኤክስፔክቴሽን አለ። አሁን ኤክስፔክቴሽኑ ደግሞ ኢራ ዲፋይን እንዲያደርግ በተከታታይ ሁለት ዓመታት የፕሪምየር ሊግ ሻምፒዮን እንዲሆን የሚጠበቅ እንዲህ አይነት ዝውውሮች ካደረግሽ በኋላ ሳላህንም አቆይተውታል። ትሬንት ለቋል፣ ግን ቨርጅል ቫንዳይክም ቆይቷል። የትሬንትን ቦታ በቶሎ ነው የሞሉት። እና ሊቨርፑል አሁን ካለፈው የውድድር ዘመን አንጻር ካየነው በመጠኑ ፕሬሸር አለበት ዋንጫ በማሸነፍ ምክንያት አሰልጣኙ አሁን ቶሎ ዴሊቨሪ ማድረግ ኃላፊነት የለባቸውም። ግን ይሄኛውን የውድድር ዘመን በተመለከተ ካለፈ የውድድር ዘመን በተለየ የውድድር ዘመን አጀማመር ነው የሚጀምረው። ሲያልቅ ነው ለሊቨርፑል ከባዱ ታይትል ራኒን የሚባለው አለ። እያለቀ ሲሄድ የመጨረሻዎቹን ስድስት ተጋጣሚዎቻቸውን ብታይ አራቱ ኤቨርተን፣ ማንቸስተር ዩናይትድ፣ ቼልሲ ናስቶንቪላ ናቸው። ሲያልቅ ታይትል ራኒኑ ላይ የዋንጫ ፍክክሩ ጠንካራ ከሆነ ኤቨርተን፣ ማንቸስተር ዩናይትድ፣ ቼልሲንና አስቶን ቪላን ይገጥሙ እና እነዚህ አራቱም ቀላል ተፋላሚዎች አይደሉም። ስለዚህ አርብ ይጀምራል። ከዛ በኋላ ቅዳሜና እሁድ ሌሎቹ ጨዋታዎች ይቀጥላል። አርሰናል ከባድ ነው። ኦፕታ የማንቸስተር ናይትድ ነው አንደኛ፣ ከባድ የአርሰናል ሁለተኛ ከባድ ነው ይላል። የመርሃግብሮቹን ክብደት ካየን እንግዲህ እንዳነሳ ነው ከማንቸስተር ናይትድ ጋር ነው የሚጫወተው በነዚህ ስድስት ጨዋታዎች ውስጥ ባለፈው የውድድር ዘመን ለቶፕ ፎር ቦታ የተፎካከሩ አራት ቡድኖችን ይገጥማል። ማንቸስተር ዩናይትድ እንትተን ማለት ነው፣ ለቶፕ ፎር ስላልተፎካከረ። ምክንያቱም ሊድስን ከገጠመ በኋላ ወደ አንፊልድ ይሄዳል። በሶስተኛው ሳምንት ከሜዳ ውጪ ከሊቨርፑል ጋር የሚደረግ ነው። ሊቨርፑል ሜዳ ላይ ደግሞ በፕሪምየር ሊግ ጨዋታ ለአስራ አንድ አመት አላሸንፈም ሁለት ሺ አስራ ሁለት ሮቢን ቫን ፐርሲ ሁለት ጎሎች አስቆጥሮ ያሸነፈ ጊዜ ነው ለመጨረሻ። ኖ ኖ ሉካስ ፖዶልስኪን ሰንቲካሶር ጎል ያስቆጠረ ያኔ ነው ለመጨረሻ ጊዜ ያሸነፈው። ረጅም ጊዜ ሆኖታል። ይቸገራል በአንፊል። ከዛ ፎረስትን ይገጥማል በሜዳው። ከዛ ሲቲን ይገጥማል በሜዳው። ከዛ ወደ ኒውካስል ሜዳ ይሄዳል። የኒውካስል ሜዳ ለአርሰናል ባለፉት ጥቂት ዓመታት በጣም ፈታኝ ነበር። በዚህ ዓመት በኒውካስል በሶስት ጨዋታዎች ተሸንፏል። በሁለቱ ደግሞ በሴንት ጀምስ ፓርክ ነው የተሸነፈው። አንደኛው በፕሪምየር ሊግ፣ አንደኛው በሊግ ካፕ የግማሽ ፍጻሜ የመልስ ጨዋታ። ከዛ ደግሞ ባለፈው የሚውርድር ዘመን እንደዚሁ በኒውካስል አንድ ለዜሮ ተሸንፏል እና ያለፉት ጥቂት ዓመታት ወደዚህ ሜዳ ሄዶ መጫወት ለአርሰናል ፈታኝ ነበር። ስለዚህ እንደዚህ አይነት ከባባድ ጨዋታዎች ኖረውበት ነው የሚጀምረው። ግን ፈታኙ ጨዋታ ከኦልትራፎርድ ይጀምራል። ቅድም ባልኩት ኮንቴክስት ደግሞ ለአርሰናል ይሄኛው ሲዝን የመስት ሲዝን የግድ ዋንጫ ማሸነፍ አለበት ተብሎ የሚታሰብበት ሲዝን ነው። ሲያልቅ ደግሞ ቀለል ይልለታል። ራኒ የሚባለው ላይ የመጨረሻዎቹን አራት ጨዋታዎች ብታይ ፉልሃምን፣ በርንሊን፣ ዌስትሃምን፣ ፓላስን ነው የሚገጥሙ እና በዋንጫ ፉክክር ውስጥ እስከ መጨረሻው ካለ ለምሳሌ ከሊቨርፑል አንጻር ካየ ነው በወረቀት ደረጃ ቢያንስ ቀለል ያሉ ጨዋታዎች አሉበት። ሲቲ ምናልባት ከሁሉም ትልልቅ ቡድኖች የቀለለው ሆን የቀለለው ልሎ አልችልም፣ ምክንያቱም ሲቲ ከቶተናም ጋይለ ሪከርድ ጥሩ አይደለም፣ እንደምታቂው ወልቭስንም ከሜዳ ውጭ ነው የሚገጥመው። ብራይተን፣ ማንቸስተር ዩናይትድ፣ አርሰናል፣ በርንሌይ ለጓርዲዮላ የአዲስ ቡድን ግንባታ ጊዜ ነው። እንደሚታወቀው ብዙ ጊዜ እንዳነሳ ነው አሁን የዓለም የክለቦች ዋንጫ ሳይቀር የሲቲን አዲሱን ቡድን እያየን ነው። እንግዲህ ከ340 ሚሊዮን ዩሮ በላይ አውጥተው ዘጠኝ ተጫዋቾችን በስድስት ወራት ልዩነት አስፈርመዋል። አዲስ ቡድን ነው። የሚለቅቁ ብዙ ተጫዋቾች አሉ። የለቀቁ ብዙ ተጫዋቾችም አሉ፣ ደብሮይነን ጨምሮ ማለት ነው። እና ሲጀመር ከወልቭስ ጋር ይጫወታል። እና ለሲቲ እንግዲህ ጓርዲዮላ ቀጣዩን ቡድን መገንባት ይችላል ወይ የሚል ጥያቄ ጎልቶ የሚነሳበት የውድድር ዘመን ነው። አዳዲሶቹ ተጫዋቾች እንዴት አዳብት ያደርጋሉ የሚለውን አላቅም። ስለዚህ ከወልቭስ፣ ከቶተናም፣ ከብራይተን፣ ከማንቸስተር ዩናይትድና ከአርሰናል ጋር ይጀምራል። ከአርሰናል ከዩናይትድ አንጻር ካየ ነው ቀለል ያለ አጀማመር ነው። ስፐርስን በሜዳውን የሚገጥመው። ስለ ስፐርስ ምን ማሰብ እንዳለብን አናውቅም፣ ገና አዲስ አሰልጣኝ ስለሆኑ ከፖስቴኮግሉ ለየት ያሉ ናቸው። በቅድም ስንጠቅስ እንደነበረው ሁለቱ የመጀመሪያ ከሜዳ ውጭ የሚያደርጋቸው ጨዋታዎች ወልቭስና ብራይተንን የሚገጥምባቸው ናቸው። ሲቲ ጥሩ ከሆነ እንዲያሸንፋቸው እንጠብቃለን። ግን በሳምንት ልዩነት ውስጥ የማንቸስተር ድርቢን ከማንቸስተር ዩናይትድ ጋር በሚቀጥለው ሳምንት ደግሞ ከዛ በኋላ ቀጥሎ በሚመጣው ሳምንት ወደ ኤምሬትስ ሄዶ አርሰናልን ያገኛል። እነዚህ በጣም ፈታኝ ጨዋታዎች ናቸው። ለዩናይትድ ቅድም እንዳልኩት ነው። የመጀመሪያዎቹን ስድስት ቡድኖች ካየን ቢያንስ ሶስቱ ጨዋታዎች የፉላምን እንኳ ብንቶ ወደ ፉላም ሜዳ ሄዶ መቅጠምን ብንቶ ግን ቢያንስ ሶስቱ ጨዋታዎች ከትልልቅ ቡድኖች ጋር የሚደረጉ ናቸው። ከበርን ላይ ጨዋታ በስተቀር ግን ጊቭን አይደለም፣ ሌሎቹም ጨዋታዎች ቢሆኑ፣ ምክንያቱም ብሬንፎርድ ያው በአዲስ አሰልጣኝ ስር ነው የሚሰለጥነው። ባለፉት ዓመታት ከሜዳ ውጪ ለመቅጠም አስቸጋሪ ቡድን ነው። ብሬንፎርድን ይገጥማል፣ ከሜዳ ውጪ ፉላምን ይገጥማል፣ ከሜዳ ውጪ ሲቲን ይገጥማል፣ ከሜዳ ውጪ ከሜዳ ውጪ ፈታኝ ጨዋታዎች ያሉበት ሲጀመር አርስናልን ይገጥማል፣ ግን ሲቲን ቼልሲን ከመጀመሪያዎቹ ስድስት ጨዋታዎች በሶስቱ ከእነዚህ ቡድኖች ጋር ይገናኛል እና ዩናይትድን በተመለከተ እኔ እንደሚታየኝ ኤርሊ ኢምፕሬሽን በጣም ወሳኝ ነው፣ ለአሰልጣኝ ሩበን አሞሪም ኤርሊ ኢምፕሬሽን ምክንያቱም ጥሩ አይደለም ሲዝኑ የተጠናቀቀው። እንደሚታወቀው የዩሮፓ ሊግ ፍጻሜን ማሸነፋቸው ደግሞ የቻምፒየንስ ሊግ እግር ኳስን ስላሳጣቸው ብቻ ወይም ከቻምፒየንስ ሊግ እግር ኳስ የሚገኝ ገንዘብን ስላጡ ብቻ ሳይሆን ሲዝኑ በመጥፎ ስሜት እንዲያልቅ ያደረገ ጨዋታ ነበር። እና የአርሰናል ጨዋታ ለእኔ ለማንቸስተር ዩናይትድም ለአርሰናልም ሲዝኑን መቼ በመጀመሪያ ሳምንት ምንም አታሸንፊ። የዩናይትድም እቅድ አሁን ሰሞኑን ኦማር ቤራዳም ሲናገሩ አሁንም ቢሆን ሁለት ሃያ ስምንት ላይ እስከ ሁለት ሃያ ስምንት ሁለት ሃያ ስምንት ላይ ፕሪምየር ሊግ ሻምፒዮን መሆን እንችላለን ብለን እናምናለን እና ምን ይላሉ ረጅም እቅድ ነው ማለት ነው። አሁኑኑ ኢሚነንት የፕሪምየር ሊግ ሻምፒዮን መሆን አለብና የሚል ኤክስፔክቴሽን የለም፣ ሪያሊስቲክ ናቸው፣ ያለበት ሁኔታ ስለሚታወቅ። ግን አጀማመሩ ቀላል አይደለም። አሁን የመጀመሪያዎቹ አምስት ጨዋታዎች ብታይ ሶስቱ ባለፈው የውድድር ዘመን ከአንድ እስከ አራት ያጠናቀቁ ቡድኖች ናቸው። ከአንድ እስከ አራት ያጠናቀቁ ቡድኖች ናቸው። ቀላል ጨዋታዎች አይደሉም። ቼልሲ ነው ቀለል ብሎ የሚጀምረው። አሁን በዚህ አድቫንቴጅ አለው። ሊቨርፑል ባለፈው የውድድር ዘመን ይህንን አድቫንቴጅ ተጠቅሟል። ቀለል ያሉ ጨዋታዎች ነበሩ። ስለዚህ እነዛን አብዛኞቹን ጨዋታዎች በድል ተወጣቸው እና በጊዜ ፔስ ሴተር ሆነ። አሁን በጊዜ ምሳሌ አርስናል እንበል፣ አርስናል ወይ ሲቲ ወይ ማንም ለዋንጫ የሚፈካከር ቡድን የመጀመሪያዎቹ ሶስት አራት ጨዋታዎች ላይ ብዙ ነጥብ ከጣለና ድንገት የስድስት የሰባት ነጥብ ጋፕ ከተፈጠረ እያንዳንዱ ቀጥሎ የሚመጣው ተጫዋች ከባድ ፕሬሽር ያለበት ጨዋታ ነው። አንደኛ ቼዝ ነው የምታደርገው፣ ማሳደድ ነው መሪው። ሁለተኛ እነዛ ጨዋታዎች ውጥረት ይኖርባቸዋል። ከዚህ በኋላ ነጥብ መጣል አልችልም እያልሽ ነው የምትጫወቹ ማለት ነው። በእርግጥ አምናም አርስናል ከባባር ጨዋታዎች ኖሮበት ነው የውድድር ዘመኑ ሆነ የጀመረው። በጊዜ ነው ከቶተናም ጋር ከሜዳ ውጭ የተጫወተው፣ በጊዜ ነው ከሲቲ ጋር ከሜዳ ውጭ የተጫወተው፣ በጊዜ ነው ከኒውካስል ጋር ከሜዳ ውጭ የተጫወተው። ከባባድ ጨዋታዎች ነበሩበት የውድድር ዘመኑ ሲጀመር። ግን በጊዜ ያልተሰበሰበ ነጥብ በኋላ የውድድር ዘመኑ በሙሉ ከመሪው ስትከተይ፣ በተለይ እንደ ሊቨርፑል ባለፉት ዓመታት ሲቲ እንዳደረገው ኮንሲስተንት ሆኖ የሚቆዩ ቡድን ካለ አስቸጋሪ ነው። አሁን ቼልሲ ይሄ ይድላለሁ፣ ምክንያቱም የጀመረችን ስድስት ጨዋታዎች ብታይ ቢያንስ በወረቀት ደረጃ በወረቀት ደረጃ ልበለው ብዙዎቹ የለንደን ደርቢዎች ናቸው። የለንደን ሁሉም ደርቢ ኢንቴንሲቲ እኩል አይደለም፣ ግን የተወሰነ የደርቢ ፊሊንግ አላቸው። አሁን የመጀመሪያዎቹን አራት ጨዋታዎች ብታይ ከለንደን አይወጣም። ዌስትሀምን መጀመሪያ፣ ፓላስን በሜዳው፣ ዌስትሀምን፣ ፉልሃምን፣ ብሬንፎርድን የሚገጥም አራቱም የለንደን ቡድኖች ናቸው። ጉዞ የለባቸው መጀመሪያ አካባቢ። ከዛ ማንቸስተር ዩናይትድ ይመጣል፣ ኦልትራፎርድ ላይ ወደ ማንቸስተር ይሄዳሉ። ከዛ ብራይተን ግን በወረቀት ደረጃ ካየሽው ከማንቸስተር ዩናይትድ ጨዋታ በስተቀር ሌሎቹ ቼልሲ እንዲያሸንፋቸው የምንጠብቃቸው ጠብቃቸው ጨዋታዎች ናቸው። ማንቸስተር ዩናይትድን ኦልትራፎርድ ላይ ይገጥማል። ይሄ አምስተኛው ሳምንት ላይ ያለ ጨዋታ ነው። ሌሎቹ ግን የለንደን ደርቢ ቢሆንም ወደ ዌስትሀም ሄዶ መጫወት ውጥረት ያለበት ቢሆንም፣ ግን ቼልሲ በእነዚህ ጨዋታዎች ላይ ከነዚህ ጨዋታዎች አ ነው ከነዚህ አምስት ስድስት ጨዋታዎች አስራ ሁለት አስራ ሶስት ነጥቦች ለምሳሌ ከአምስቱ ጨዋታዎች መሰብሰብ ቢችል ሌሎቹ ፈታኝ አጀማመር ስላለባቸው ሊቨርፑል፣ አርሰናል እንደጠቀስኩት ወይም ኢቨን ሲቲ ለቼልሲ አድቫንቴጅ ሊሆን ይችላል። ሲደርስ እና ያለን ግን አድቫንቴጅ ሊሆን ይችላል። በፕሪምየር ሊግ ጥሩ የመጀመርን አስፈላጊነት የምታየው አንድ አንድ ስታትስቲክስ ልጥቀስ። ባለፉት አስራ አምስት ሲዝኖች ከመጀመሪያዎቹ አምስት ጨዋታዎች ሻምፒዮን የሆኑት ቡድኖች በአማካይ አስራ ሁለት ነጥብ አንድ ነጥብ አቬሬጅ አግኝተዋል። አስራ ሁለት ነጥብ አካባቢ ከአምስቱ አራቱን ማሸነፍ አካባቢ ሻምፒዮን የሆኑ ቡድኖች አጀማመር ነው ጥሩ መጀመር ያለብሽ 80 ፐርሰንት ጨዋታ አሸንፈሽ መጀመር ያለብሽ እንደማለት ነው ያለፉት 15 ዓመታት ማስረጃ የሚያሳየው እሱ ነው እንዲህ አይነት ባህሪ ያለው ነው እንግዲህ ደግሞ ሲቃረብ እንዳነሳሁት የቡድኖቹ መልክ ይቀየራል አርሰናል ተጨማሪ ዝውውሮች ያደርጋል ሊቨርፑልና ሲቲ እንኳን ከሞላ ጎደል 89 ፐርሰንት የቤት ስራቸውን ያጠናቀቁ ይመስላል ብዙ ዝውውሮችን ቶሎ ስላደረጉ ግን ሌሎቹ ስራ ይጠብቃቸዋል ጥያቄ የለውም ቼልሲም አላቅም ቼልሲ አጥቂ ይባላል ተጨማሪ ክንፍ ተጫዋች ይባላል፣ ተጨማሪ ግብ ጠባቂ ይባላል። የጨረሰ አይመስልም ቼልሲ ግን። ሌሎቹ ግን ከሞላ ጎደል ሊቨርፑልና ሲቲ በተለይ ብዙ ዝውውሮች አርስናል ለማንቸስተር ዩናይትድ ግን ገና ወደ ዝውውሩ በተለይ አርስናል አልገባም። ከሞላ ጎደል የዙቢ ሜንዲና ኬፓን ዝውውር ጨርሷል ቢባልም ግን ይፋ አልሆኑም ገና ማንቸስተር ዩናይትድ ድንቤሞ ተጨማሪ ዘጠኝ ቁጥር ምናልባት ሌሎች ቦታዎች ላይ እንደ ሽያጮቹ የሚወሰን ሆኖ እናያለን። ግን ለጊዜው የመጀመሪያው ጨዋታ በጣም ከፍ ያለ ኤክሳይትመንት እንዲኖረን የሚያደርግ አይነት ጅማሬ ይኖረዋል። አሁን እስኪ የተወሰኑ ደግሞ የአድማጫችን አስተያየት እንቀበል። ታደሰ ሳካ ማንቸስተር ዩናይትድና በአርሰናል በፈተና ጨዋታዎቻቸውን ይጀምራሉ የሚል እምነት አለኝ። ከሁሉም ቡድኖች ጠንከር ያለ አምስት ጨዋታ ይገጥማቸዋል ከፊታቸው፣ ግን አርሰናል ፈተናውን በድል ይወጡታል። ፓርማ ምርጥ ወጣት አሰልጣኝ ያገኙ ይመስለኛል ብለውናል። ናፖሊ ላቭ የሚል አድማጫቸው ማንቸስተር ዩናይትድ በፈተና ይጀምራል የሚል እምነት አለኝ ምክንያቱም አምስት ተከታታይ ጨዋታዎቹ ከባባት ተጋጣሚዎች ናቸው። አርቴታ ምርጥ ወጣት ምክትሉን ለፓርማ መስጠቱ አርቴታ ላይ ጫና ማብዛት ይመስለኛል ብሎናል። ሚኪያስ የዘመናዊ እግር ኳስ ሞቶ ቀላልና ቀጥተኛ ነው። ብዙ ያወጣው ብዙ ያሸንፋል። በዚህ ህግ መሰረት ሲቲና ሊቨርፑል ብዙ ለማሸነፍ ፌቨራይት ናቸው። ማንቸስተር ዩናይትድ፣ ቼልሲም የሚደራደሯቸው ተጫዋቾች በእጃቸው ማስገባት ከቻሉ ተፎካካሪ የማይሆንበት ምክንያት የለም። ወደ ኒው አርሰናል ስንመጣ ዙቢሜንዲ እንደፈረመ መቆጠር ብንጀምርም ሼሽኮ በጣም አስፈላጊ ነው ለፕሮጀክታችን፣ ግን በሱ ማቆም የለብንም። አሁንም የሳካ ባካፕ የለውም። በዘንድሮ ጭላንጭሉ እንደታየው የኦዴጋርድ አቋም መዋዠቅም ባላይ የሚታለፍ ነገር አይመስል አይመስለኝ ምሱን የሚያስቀምጥ ሀይ ፕሮፋይል ተጫዋች ያስፈልገናል። ማርቴሊ በጎዶሎ እንድንጫወት አድርጎናል አመቱ ሙሉ። ትሮሳርድም ቢሆን እድሜው በገፋ ቁጥር አቋሙ እየወረድ ነው። ስለዚህ በእነሱ ቦታ ወርልድ ክላስ ተጫዋች ያስፈልገናል። ሳታውጣ ልታሸንፍ አትችልም ብሎናል ተሰማ ጉደታ የሚል አድማጫችን እኔ እንደማስበው ከሆነ አርሰናል እና ሊቨርፑል በከባባድ ጨዋታ የሚጀምሩ ይመስለኛል። በተለይ መጀመሪያዎቹ አስር ጨዋታዎች ካየን እጅግ ከባድ ጨዋታዎች ይመስሉኛል ብሎናል። እናመሰግናለን አድማጮቻችን።